ያቺ እምነቷን አስቀምጣ የዘመረችሁትን ወስደ ገለበጠች። ከፎቶ ዋጋ ይሄ ለምን ይደረጋል? አሁን እኮ እምነታችሁ እንደ ሰው ጉልበት ሰጥቶ ብርታት ሰጥቶ የምታኖረኝ ድንግል ማርያም ናት ከእነ ልጇ ማለት ነው። እዚህ ጋር ማንንም ብሩክንም ሃይመንም ሁሉንም ይጠብቁ። ምስል ግን መጠበቅ አትችልም፣ ገደል ነው የምትገባ። እኔ ማንንም እወዳለሁ፣ ማን ወንድሜንም እወዳለሁ፣ እህትንም እወዳለሁ። በእናቴና በእምነት ደርደረላቅም ወላሂ ሄላዘ ውዴ የሚመሰለሽ የእሷ ተከታዮች እኮ እንዳለ ኦርቶዶክሲ ናቸው፣ ግን እዚያ ገብቶ አንድ ነገር ሊንገርሽ ላሲን እግዚአብሔር ራሴን እያመመኝ ነው። በቃ ግድ የብሩክ ደጋፊ ስለሆኑ እምነት ይሰደብ እንደፈለገ ይሁን። በቃ ለነሱ ጥሩ ነው፣ እሱ ብቻ ይሰደብ እንጂ እምነት የሱ ፋንታ ከተሰደበ ለእነሱ አሪፍ ነው። አሁን እኮ እነሱ እነሱን ጨምራችሁ መጠየቅ ትችላላችሁ። እናንተ ነበር እኔ ምን እንደ ተጀምራችሁ ምን ተረጋላችሁ። እነሱን ጨምራችሁ ሊታናግሩት ትችላላችሁ። ለማን እምነት ተዘግዚቃ በላውቹ ላይ ሄዶ እነዚህ እምነቱ ተከታይ ናቸው፣ በዚ እምነት ተከታይ ናቸው፣ ተሮስ እምነት ተከታይ ናቸው። ግን እምነቱ ተዘግዚቆ እዛ ጋ ሄዶ ያሽካበቱ እየተሳደቡ ነው ብላችሁ እነሱን ጨምራችሁ ሊታዘዙ ትችላላችሁ። መፍታችሁ ነሱ እኮ የኔ ውድ የኔ ውድ አንሺስቲ የኔ ቆንጆ አንሺስቲ ኢላዲኖ እኮ የማርያም የሚካኤል አርጎ እኮ የኔ ውድ እያሉ ነው። እኔ ያንን እናንተ ድምጻችሁ ድምጹ መቀረጽ ነው። ስሚኝ፣ አረቢ ድምጽ አይደለም እንትን ነው። ኮሜንት ላይ ነው። እኔም አይቻለሁኝ ኮሜንት ላይ ነው። ምሳሰባአጉልኝእና ምን አለ ያኔ ድምፅሴ ቀቢ ሞባይል ምን አለበት? እንደው ክስክስ ቢል ውሃውስ ቢገባ ወይ ሽንት ቤት ምን ችግር አለ? እኔ ለወንድ ልጅ ብላችሁ እምነታችሁን የምታሰድቡ እሰይ ጥሩ አረጀ ማርያምን ሰው እኔ ከዚህ በኋላ ቲክቶክ የሚባለው እኔ ከተወሰነ ቤት ከአንድ እሙ ቤት ነው። አንድ ደግሞ ማታ ስንጫወት ስንስቅ የነበረ በቃ ፈራሃ እግዚአብሔርን የሚፈራ ዝም ብሎ መሳይ ሊንገር ይህንን ነው እንጂ እኔ አልገባም ከእንግዲህ ቲክቶክ ላይ። እኔ እኮ ማንንም ከማንም ገና እኔ ፍቅር ነው የምፈልገው። የትም መጣው ይጫወታል ከመጣው እኔ ስድብ ምናምን አልወድም ነው ኮሜንት ካየ በኋላ

አንቺ አንቺ መሳቅ ማቸ ታቆሚያለሽ። አንዱ ብቻ አውርቶ ማንን ይችላል። ሁሉም ሰው አንድ መሆን አለበት። አንድ ላእና አለን ነገ ደግሞ ብሩኬ ሲዘቀዘቅ እንዴት ፖስታርኮ እንደምጨው እና አለን አሁን ኦርቶዶክሶች ማለት ነው። አሁን አድኖ ተለጥፎ የኔ ውድ እያሉ ላይክ እየሰጣት ነአለን ነገ ደግሞ ብሩኬ ሲዘቀዘቅ ደግሞ ወይኔ ለምን የኔ ጌታ ዘቀዘቃችሁ፣ የኔ ቆንጆ የኔ ውድ ዘቀዘቃችሁ ብሎ ሲያለቅሱ ታያላችሁ። ዚእናን ጌታ እምነታቸው ነው። ግን ማለት ነው ፈጣሪ የስራችሁን ይስጣችሁ ለሰው ልጅ ብላችሁ እምነታችሁን ዝቅ የሚያደርጉ ሴቶች ማለት ነው። ፈጣሪ የስራችን ይስፋት ምንም ማለት አ እግዚአብሔርን እኔ ኮመንት ምንም ምንም አልሰጠውም፣ ፈሪቼ ተመለሱ። ለምን ስዕል አዲኖ ፕሮፋይል አድርጎ የእኔ ውድ ሄይስቲ የእኔ ቆንጆ አንሺስቲ እያሉ ኮመንት እየሰጧት ነው። እንደዚህ ይባላል። እንደዚህ ነው የሚባለው። እግዚአብሔር ብቻ ልቦና ስፋቸው ሱባናላ ሱ

ማሳረግ ጥሩ ጥሩ ኮሜንት መጻፍ ሲገባቸው፣ አይደለም የልጆቹ የማይገባቸውን ስድብ የሚሰድቡት። ለዚህ ታዲያ ከእምነቶች ጋር ምን እንደሚያመጣ? ከዚህ በላይ ምን ጭራሽ በእምነት መተው ውጭ አሉ ያ ምንም

እናንተ እኮ እሱንም ነው ብለው፣ እናንተ ሁላችሁም ተሰብስባችሁ እኛ እንወጣለን፣ ቦታ ካነሰ እኔ ወጣለሁ። ከዛው ሁላችሁም ተሰብስባችሁ አንድ ሆናችሁ ተነጋግራችሁ ሁላችሁም ነገር ይሄን ነገር እስከ መጨረሻ እስከ ጥግ ካልሄዳችሁ ከዛ እሷ አንስታለች ብላችሁ ከተዋችሁ ነጌ ተነገ ወዲያ መዘግዘቆ አይቀርም። ቁርአንም ሆነ እሱንም ሆነ ማንንም መዘግዘቆ አይቀርም። ግን እስከ መጨረሻ ከሄድሽ መዘግዘቅ ሳይሆን ራሱ አክብራን የምታልፈው

ናኩጥሬስምትላእናንት እኮ ሊንገራችሁ ሊንገራችሁ እሷ እንደ ፎከራ ጫ አይደለም። እናንተ በተግባር ነው ማሳየት ያለባችሁ። እነዚህ አይነት እናንተ ኦርቶዶክስ ደጋፊ ከሆናችሁ ኦርቶዶክስ እናታችሁ ከሆናችሁ? እናንተ ምን ታደርጋለች መሰለች? በእሷ ፎክራለች አይደል? እናንተ ደግሞ በተግባር በአይን ማሳየት ነው እንጂ ያለባችሁ። እሷ እንደዚህ ፎክራለች፣ እንደዚህ ፎክራለች፣ የእሷን ትርክ እና ጭቅጭቅ ማውራት ይችላል። ግን የእናንተ ነገር ተባብራችሁ ብላችሁ አንድ ሆናችሁ ማወያየት። አሁን ድንገርሽ እግዚአብሔር ምስክሬ ነው። እስቲ አንድ ጥያቄ ልጠይቅሽ። ሰው ጣላል? የፈለገ ኢቱበር ነው የምታውቀው በስልኳ ነው እንደፈለገች ከተሳደጉት ጋር እንደፈለገች መዘቃዘቅ ትችላለች። መፍቷል። ግን ሃይማኖት መንካት ምንም የለባትም። አንደኛ በፊት ቁራን ዘቅዝቃ አንሺ አንሺ ተብላ አነሳች፣ የልብ ልብ ተሰጣት። አሁን ደግሞ የኦርቶዶክስን አምጥታ ዘቀዘቀች። ከዛ በውስጥ ገብተው ልክ እንደሷ አለል ያሉ እናትና አባት ሳያሳድጋቸው አረብ ሀገር የተወሸቁ አሉ። ከዛ እነሱ ደግሞ አሁን ገብተው ምን ይሏታል? ችግር የለም በቃ ስዕል አድኑ አትዘቅጥቂ፣ ሌሎችን እንደፈለግ አድርጌ እያሉ ነው የሚሏል። እኔ ምን አገባኝ ለኢቱበር ብዬ፣ ምን አገባኝ ብዬ እኔ ማንንም አዘቃጥቅ ሲሰልጉኝ አልፋለሁ። ምን አገባኝ ኢቱበር ብሩን እኮ እየበላ እሱ ቁርጥ እየቆረጠ የትም እየዞረ እኮ ነው እኔ አረቡ አካታችን እና ከላይ እየጠራችኝ እኮ ነው የምኖረው ምን አገባኝ ብዬ ነው ሌላ እሱ ብዬ ችንጤን ከትሬ ከሰው ጋር መጣ ነው ምን አገባኝ እሱ እኮ ብሩን ዶላራቸውን እየቆጠሩ እኮ ነው የሚቀመጡት ደዛው በአገሩ አየር እየሰ

እሷ በአፍ አውርታልጨደል እሷ በአፍ አውርታልጨድል። እናንተ ደግሞ ሁላችሁን ተሰብስባችሁ አንዶ ናችሁ ይሄን ነገር ተወያይታችሁ ወዴት እንሂድ ወዴት እንዳደርግ ብላችሁ ተወያይታችሁ እስከ መጨረሻ ማሄድ ነው እንጂ ያለባችሁ ይሄን ነገር እሷ ብትናሳም ብትናሳም ብራሱ ዘግዝቃለች ብላችሁ እስከ ጥጊ ካለሄዳችሁ በስተቀር ብትነሳ ነገ ትዘግዝቃለች። አሁን የተዘገዘገችውን ካለነሰች ካለነሰችም እንደነሰችም እሄዳችሁ ነገ እኛ ቁራን ላይ ትመጣለች። ወላሂ እኔ ቁራን ላይ ተመጣጭ እኔ እዚህ ቲክቶክ ላይ ሞታታለሁ እንጂ አልቀራትም። ወላሂ እኔ ቃል እሱ ትክክለ ባለፈው ዘግዝቃ ማትለው ነገር የለም። ከዛ ኡኡ ብለው ከዛ አስነሷት። አሁን ደሞ

ዋላሂ እስኪ እናንተ ዝም ብላችኋል። ይሁን እምነታችሁን ትታችኋል አይደል? እምነታችሁን ትታችኋል ግን እናንተ እምነት ካላስተካከላችሁ ወስተቀ እሱ አሁን እነሱ ትተዋል ብለው ወደ እምነት ትንጣን